እና ጤና ከእናንተ ጋር ይሁን እያለን የአክብሮት ሰላምታችን ወደ እናንተ አደረስን። ወቅታዊና አዳዲስ መረጃዎች በወቅቱ እንዲደርሳችሁ የአገልግል ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ የዶል ምልክቱን ይጫኑ እያለን ለሰዓቱ ወደ ያዝናቸው መረጃዎች አለፍን። በሰሜን ወሎ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት አራት ሰላማዊ ሰዎች ሲገደሉ አስር ሰዎች ደግሞ መቁሰላቸውን የአይን ማኞች ተናግሯል። በአማራ ክልል በሰሜን ወሎ ዞን ጎባ ላፍቶ ወረዳ ቀዳሚ መስከረም 172018 ዓ ም ጤና ጣቢያው ላይ በተፈጸመ የድሮን ጥቃት ነፍሰ ጡርን ጨምሮ አራት ሰላማዊ ሰዎች ህይወት ሲያልፍ አስር በላይ ሰዎች ደግሞ መቁሰላቸውን የአይን ማኞች እና የሕክምና ምንጮች ተናግሯል። ጥቃቱ በዞኑ እና በወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ ስድስት ሰዓት አካባቢ መፈጸሙን አራት የአይን ማኞችና አካባቢ ነዋሪዎች ተናግሯል። በዞኑ አስተዳደር ስለ ጥቃቱ እና ስለደረሰው ጉዳት ለመናገር እንደማይችል ተናግሯል። በስፍራው በነበሩት የጤና ጣቢያ አንድ ባለሙያ መሳሪያ በዋናነት ፊት ለፊት የሆነው እና ታካሚው ተኝቶ የሚታከምበት አምስት ቁጥር በተባለ ክፍል ላይ ማረፉንም ተናግሯል። በጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ በደረሰበት ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው የመሰለኝ ከጎን የነበሩት ሲሆ ውድቁ እኔን እግዚአብሔር ነው የከለከለልኝ ሲሉ እማኙ ተናግረዋል። ፍንዳታውን ሰምተው በፍጥነት በአካባቢው ላይ መድረሳቸውን የተናገሩት ሌላ የአይን እማኝ ጤና ጣቢያ ውስጥ የነበሩት ቤተሰብ አባላቸውን ከጥቃቱ ማትረፉን ገልጸው ዘግናኝ ሁኔታ መመልከታቸውንም ተናግረዋል። ወከባ እና ተጨማሪ የጥቃት ስጋት በመፈጠሩ በደመነፍስ በደማዊ በተመታው የተመታውን እየታዛዘለ ነው የወጣው ሲሉ ክስተቱን ተናግረዋል። የቆሰሉ ሰዎች ማውጣታቸውንና አስክሬን ማንሳታቸውን የተናገሩት ሌላ የአይን እማኝ ደግሞ ለመግለጽ የሚ የሚከብድ ሁኔታ ነው ማለታቸውንም ገልጸዋል። ፍንጣሪው እንደ አሸዋ ነው እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉት የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹ ከአምስት ቁጥር ጀምሮ እስከ ሰባት ቁጥር የለም ሲሉ በተቋሙ ክፍሎች መፈራረሳቸውንም ገልጸዋል። ቢቢሲም በተመለከተና በገለልተኝነት አካል ማረጋገጥ ያልቻለቻቸውን ፎቶግራፎች እና ቪዲዮዎች ጤና ጣቢያው ላይ የደረሰውን ጉዳት ያሳያል። ጤና ጣቢያው ባለሙያ አይናቸውን እያየ አራት ታካሚ እና አስታማሚዎች ህይወታቸው አልፏል ሲሉም ተናግሯል። ሶስቱ ልጆቻቸው ሲያስታምሙ የነበሩት ወላጆች መሆናቸውንም ገልጸዋል። ሁለት የአይን ማኞች በጥቃቱ ሶስት ሰዎች ወዲያ ወዲያው ህይወታቸው ማለፉንም መመልከታቸውን ገልጸዋል። ሟቾች ልጆቻቸውን ሲያስታምሙ የነበሩት እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ህይወታቸው ያለፉ ለሁለት ወራት በጤና ጣቢያው ተኝተው እየታከሙ የነበሩት የአንድ ታካሚ አባት መሆናቸውንም ተናግሯል። በጤና ባለሙያው አራተኛው ሟች ለመገላገል ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗንም ገልጸዋል። ማዋለጃ ክፍል ላይ የሞተችው እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለች ነው የሞተችው አሁን ስንሰማ አዋላጁ ነርሱ እጆቻቸውን ተመተው ወጥተዋል ሲሉም ገልጸዋል። በጥቃቱ የጤና ባለሙያው ልጅ የሆነችው የስድስት ዓመት ህፃንን ጨምሮ ከአስር በላይ ሰዎች መቁሰላቸውን እማኙ ተናግሯል። በእነዚህ መካከል ስምንት የሚሆኑ ቁስለኞች በጤና ጣቢያው መንገድ ሲከፈት ቁስለኞቹን ወደ ወልዲያ ሆስፒታል መወሰዳቸውንም ተናግረዋል። የጤና ጣቢያው የጽዳት ሰራተኛን ጨምሮ ስድስት ሰዎች ለሕክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸው ሶስቱ ቁስለኞች ቀዶ ሕክምና እንደተደረገላቸው ቢቢሲ ምንጮች ተናግረዋል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖ ኃይሎች መካከል ከተማው ውስጥ ግጭት እንዳልነበረ የገለጹት ነዋሪው አሁንም እንዲህ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለው አካባቢ ከባድ ግጭት እንደነበረም ተናግሯል። በዚህ ግጭት በቁስለኞቹ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያ ከአስር የሚያንሱ የፋኖ ታጣቂዎች ቆስለው በጤና ጣቢያው እየታከሙ እንደነበርም ተናግረዋል። በጤና ጣቢያው ባልደረባን ጨምሮ ቢቢሲ ያነጋገራቸው ነዋሪዎች ጥቃቱ ቆስለው ሕክምና ላይ የነበሩት የፋኖ ታጣቂዎች ኢላማ ያደረገ ሳይሆን አይቀርም ብለዋል። በጥቃቱ በሕክምና ላይ በነበሩ ስድስት ይሆናሉ ተብለው የተገመቱት የፋኖ ታጣቂዎች እንደተገደሉ እና ቀብራቸው በአካባቢው እንደተፈጸመ ጠቁሟል። ቢቢሲ ስለ ጥቃቱ የጠየቃቸውን በሰሜን ወሎ ዞን የሰላም እና የጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት ስለ ጥቃቱም ሆነ ስለደረሰባቸው ጉዳት ማረጋገጥ አይቻልም ብለዋል። በአሁኑ በአካባቢው ጠላት በፋኖ ኃይሎች የሚንቀሳቀሱ ቦታ ላይ እዚ እዚያ ላይ ምን ምን ተፈጸመ፣ ምን ጉዳት አለ የሚለውን ለማረጋገጥ እኛ ከማህበረሰቡ መረጃ መሰብሰብ አለብን። ሲሉም ጥቃቱ ስለመፈጸሙ እንኳን ማረጋገጥ እንደማይቻል ተናግሯል። በአካባቢ የሚንቀሳቀሱ የፋኖ ኃይሎች ካለፈው ሳምንት ጀምሮ ለሁለት ለሁለት በአካባቢ የሚንቀሳቀሱ የፋኖ ኃይሎች ካለፈው ሳምንት ጀምሮ ለሁለቱም ጀመራቸውንና ድል ማግኘታቸውንም አስታውቋል። በአካባቢው ነዋሪዎች በዋናነት በሰሜን ወሎ ዞን ዋና መቀመጫ የሆነችው ወልዲያ ዙሪያ ላይ ከባድ ግጭት መቀስቀሱንና እንቅስቃሴዎች መስተጓጎላቸውንም ተናግሯል። አንድ የወልዲያ ከተማ ነዋሪ በወልዲያ ዙሪያ ሁለት ተፋላሚ ወገኖች ተተፋጠው እንደሚገኙም ተናግሯል። የፋኖ ኃይሎች ከፍተው ያሉትን ዘመቻ የሚወራው ልክ አይደለም ሲሉ የተናገሩት አቶ ፈለቀ ትልቅ መስመር የሆኑ የባህር ዳርና የጎንደር መውጫ ጥቁር ውሃ አካባቢ ግጭቶች መከሰታቸውን ሲሆንና መስመሩ በፋኖ ኃይሎች ለቀናት መዘጋቱንም ተናግሯል። በወልዲያ ከተማ በቅርብ ርቀት ላይ የምትገኘው ሳንቃ ከተማ ሐሙስ መስከረም 1512018 ዓ ም ከሰዓት ጀምሮ በፋኖ ኃይሎች ቁጥጥር ስር መሆኗን ነዋሪዎች ተናግሯል። የሳንቃ አካባቢ ማህበረሰብም ከፍተኛ ፍርሃት ውስጥ እንደሚገኙ ነዋሪዎቹ ተናግሯል። ፈርተን መድኃኒት እንኳን ማውጣት አልቻልንም፣ ምክንያቱም ድሮን ይዞራል። ትናንትና ሲዞሩ ነው የዋሉት። እነሱንም የፋኖ ኃይሎች እዚህ ናቸው፣ ምን እንደምንሆን ግራ ገብቶናል ሲሉ አንድ ነዋሪ ባሉበት ሁኔታ ገልጸዋል። ሌላ ነዋሪ ደግሞ ሰው ሲወጣ አይታይም፣ አይንቀሳቀስም። በጣም የሚያስፈራ ነው። አስቸጋሪ ሁኔታ ውስጥ ነው ያለ ነው፣ በማለትም ገልጿል። ውድ የአገልግል ሚዲያ ተከታታዮቻችን ለዛ ያዝናቸው መረጃዎች እነዚህ ነበሩ። በአዳዲስ መረጃዎች እስከምንገናኝ ድረስ የአገልግል ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክት ይጫኑ እያለን መልክ መንቀል ተመኛል